ኢትዮጵያና ፖላንድ የረጅም ጊዜ የትብብርና የአጋርነት ግንኙነታቸውን በሚያጠናክሩ ጉዳዮች ተወያይተዋል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የፖላንድ የፓርላማ ልዑክን ተቀብሎ አነጋግሯል። በውይይቱም ሁለቱ ሀገራት ዲፕሎማሲያዊና ኢኮኖሚያዊ ትስስር፣ በትምህርትና ስኮላርሺፕ፣ በሳይንስና ቴክኖሎጂ እንዲሁም በባህል ዘርፎች ያላቸውን ትብብር ለማጠናከር የሚያስችሉ ጉዳዮች ተነስተው ውይይት ተደርጎባቸዋል። በኢፌድሪ ሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማነገው ኢትዮጵያና ፖላንድ ረጅም ዕድሜን ያስቆጠረ ታሪካዊና ዲፕሎማሲያዊ ግንኙነት እንዳላቸው አንስተው ኢትዮጵያ እነዚህን ግንኙነቶች አጠናክራ የማስቀጠል ፍላጎት እንዳላት ጠቁመዋል። ቱሪዝም ኢትዮጵያ ትኩረት ከሰጠቻቸው የልማት ፕሮጀክቶች መካከል አንዱ መሆኑን ያነሱት የቋሚ ኮሚቴው ሰብሳቢ፣ ለዚህም ቱሪስቱን ተቀብሎ ማስተናገድ የሚያስችሉ መሰረተ ልማቶች እየተገነቡ እንደሚገኙ ነው ያስረዱት። የሁለቱ ሀገራት ታሪካዊ ግንኙነትንና የአሁኑ የውይይት ነጥቦች በምን ላይ ያተኮሩ እንደነበሩ እንዲያብራሩልን የጠየቅናቸው የቋሚ ኮሚቴው አባል አምባሳደር ዲና ሙፍቲ እንዲህ ሲሉ ገልጸውልናል ዓመታት ያስቆጠረ ግንኙነት እንዳለ ይህን ግንኙነት ደግሞ በተለያዩ መስኮች ለመተባበር በሚያስችል ሁኔታ ላይ የእርስ በርስ የልምድ ልውውጥ ማድረግ አስፈላጊ መሆኑን አምባሳደር ዲና አክለውም ኢትዮጵያ በአፍሪካ ቀንድ ፖለቲካ ውስጥ ያላትን ሚናና የስደተኛ አያያዝ እንዲሁም ይህን ተከትሎ የፖላንድ የመተባበር ፍላጎት ምን እንደሚመስል ላነሳንላቸው ጥያቄም ማብራሪያ ሰጥተዋል። በርካታ ስደተኞች ኢትዮጵያ ውስጥ እንዳሉ ኢትዮጵያ ውስጥ ኢትዮጵያ ስደተኞችን ተቀብላ እያስተናገደች የቆየች ሀገር መሆኗን በስደተኞች መስተንግዶ ረገድ ከፍተኛ ሚና እንዳላት ከጎረቤት ሀገሮች በርካታ ስደተኞች ኢትዮጵያ ውስጥ እንዳሉ የኢትዮጵያ ተሞክሮ ተምሳሌት መሆኑ ነው ተገለጸው። እነሱ በኩል በዋናነት ያነሱት አንዱ ነገር ለተባበሩት መንግስታት ድርጅት የስደተኞች ኮሚሽን ኮሚሽነርነት እጩ አላቸው። ይሄ እጩ በኢትዮጵያ በኩል ድጋፍ እንዲሰጥላቸው ነው ያቀረቡት። የፖላንድ የፓርላማ ልዑካን ቡድን መሪና የፓርላማው አፈ ጉባኤ የተከበሩ አቶ ሲዝሞን ሆሊና በበኩላቸው ረጅም እድሜ ያስቆጠረው የኢትዮጵያና ፖላንድ የወዳጅነት ግንኙነት ፖላንድ በአካባቢው ባጋጠማት ፖለቲካዊና የጸጥታ ችግር ባለፉት ስድስት ዓመታት ውስጥ የሚያረካ እንዳልነበር አንስተው በቀጣይ ተጠናክሮ እንደሚቀጥል አመላክተዋል። ፖላንድ በአሁኑ ወቅት ግዙፍ ኢነርጂ እየገነባች በመሆኑ ሁለቱ ሀገራት በኢኮኖሚ እና በሌሎች በርካታ ዘርፎች አብረው መስራት ይችላሉ። ሀገራትን ያደጉ ወይንም ያላደጉ እያልኩ መከፋፈል አልፈልግም፣ ምክንያቱም ሁላችንም በሂደት ውስጥ ነን። በዚህ መንገድ ሲታይ አፍሪካ ምናልባት ከዓለም አህጉሮች የመጀመሪያ ተመራጭ ልትሆን ትችላለች፣ ምክንያቱም ከአፍሪካ ብዙ ነገር መማር እንችላለን። ግንኙነታችን አስቀድሞ የተመሰረተ ነው። የኢትዮጵያ አየር መንገድ ከአዲስ አበባ ዋርሶ ቀጥታ በራ በመጀመሩ ደስተኛ ነኝ፣ ምክንያቱም ዘርፉ ብዙ የወዳጅነት ግንኙነቶችን ለማድረግ እና አዲስ የቱሪዝም ምዕራፍ ለመክፈት የሚያስችል ነው። የኤነርጂ ቴክኖሎጂ ለሰው ሰራሽ አስተውሎት፣ ለውትድርናና ለማንኛውም ዘርፍ ተግባራዊ ይደረጋል። ኢትዮጵያም በዘርፉ ልማት አላት፣ ፖላንድም ያላትን ልምድና ቴክኖሎጂ ለማካፈል ዝግጁ ነች። ይህም ለኢትዮጵያ ኢኮኖሚ እድገት ትልቅ እድል ነው። ለፋብሪካዎችም ለቢዝነስ ስራዎችም አስፈላጊ ነው። በማሽነሪ ኢንዱስትሪ እና በግብርና ዘርፍ አጋርነት እንዳለን ይታወቃል። ነገር ግን በእነዚህ ብቻ ሳንወሰን የህዝቡን እድገት መሰረት በማድረግ የአውሮፓና የሌሎች ሀገሮች ገበያዎችን መቀላቀል አለን። በአሁኑ ወቅት ባለው ጂኦፖለቲካል ሁኔታ ፖላንድ ከጸጥታ ደህንነት ጋር የተያዙ ተግዳሮቶች ገጥሞ በዚህም በኢኮኖሚያችን ላይ ከፍተኛ ጫና ፈጥሮብናል። በኢትዮጵያ የፖላንድ አምባሳደር ወይዘሮ ኢሎና ኮርቹስ በበኩላቸው ፖላንድ ከኢትዮጵያ ጋር የነበራትን ዘርፈ ብዙ የዲፕሎማሲና የወዳጅነት ግንኙነት አጠናክራ የማስቀጠል ፍላጎት እንዳላት አረጋግጠዋል።